አሰላም አለይኩም ረህማቱላ በረካቱ አህለን ወሰህለን ሀባይብ፣ እንዴት ናቸው? ደህና ናችሁ ወይ? አልሐምዱላ ረብል ዓለም በጣም ደህና ነኝ። በመጀመሪያ ቪዲዮ ልክ እንደደረሳችሁ ላይክ ሼር እያረጋችሁ አበረታቱኝ ማለት ነው። ማዘዝም የምትፈልጉ ካላችሁም እንግዲህ ስልክ ቁጥር ታች አስቀምጣለሁ። በመጀመሪያ እነዚህ እቃዎች የሁለት እህቶች ናቸው። እንግዲህ ካዘዝኩ ትንሽ ቆይቷል። ትንሽ ያኔ ወረቶች እንትን ብለዋል ማለት ነው እና ማሻላ እቃው በጣም ብዙ ነው። አስራ ሁለት እቃ ነው። ሁለት ቁምሳጥን፣ ሁለት አልጋ፣ ሁለት ቢፌ፣ ሁለት ደሞ ኪችን ካቢኔት ሁለት ደሞ ድሬሲንግ የሽቶ ምናምን ማስቀመጫ ማለት ነው ሁለት ደግሞ ቲቪ ስታንድ ማለት ነው አስራ ሁለት እቃ ናቸው እና ማሻላ ተባረከለ ወላሂ በጣም በሚያምር አሰራር ነው የሰራው ልጁ አላህ እጁን ይባርከው ሀቂቃ ነው የምላችሁ እንግዲህ ቁም ሳጥኖቹ እንደምትመለከቷቸው በጣም ነው የሚያምሩት እንደገና አሁንም የእቃው ደግሞ ኮርነሩ ማለት ነው የቢፌው የቢፌ ቀንትኑን አይታችሁታል ቢፌ ማስቀመጫ እቃ ማስቀመጫው ቢፌ ማለት ነው እና ሁለት ናቸው። ቁም ሳጥኑም ሁለት ናቸው። እንደምትመረቁ ጎያ ሁለት ሁለት ሜትር ናቸው። እንደምትመለከቱት አያችሁት። ወላሂ በሚያምር ቀለም ነው የተሰራው። ያኔ በአንደኛው ቀለም፣ በጥሩ ቀለም ነው እንጨቱን ልክ እንደዛው እና እንደምትመለከቱት ገና አሁን እኮ ይሄ አላለቀለትም፣ ቀለም ማለት ነው። የሆነ ደመቅ የሚያረገው ነገር አለ አይደል? መጨረሻ ላይ የሚቀባ እሱን ይቀረዋል ማለት ነው። እኔ ዝም ብዬ ቀለሙን ስለጨረሱ ብቻ ዝም ብዬ ልቅረጽ ብዬ እንደምትመለከቱት፣ ይሄ ቤት ውስጥ ነው፣ ገና ውጪ ራሱ አልወጣ ማለት ነው። እና ዝም ብዬ ያው እንግዲህ ስለጓጓሁኝ ልቅረጸው ብዬ ነው። ወላሂ አይቼ ደስ ስላለኝ ማለት ነው። እንሻለ የበለጠ ደግሞ ሁሉም እቃዎች ወጥተው ሳስር ለልጆቹ ሳስረክባቸው መልሼ እቀርጽላችኋለሁ። ቢኢድንላ ያው በኋላ ሲወጣ የሆነ እንትን የሆነ ለማ አለ አይደል እንትን የሚለው ማለት ነው። ላይ ላይ የሚቀባለ የበለጠ ፓወር እንዲሰጠው ማለት ነው። እና ኢንሻአላህ አሳያችኋለሁ ማለት ነው። እንደምትመለከቱት ያው ቁምሳጥኑ ሁለት ሜትር ነው ጎኖ አልጋ ሜትር ከሀምሳ የሁለታቸውም ደብል ደብል ደብል ነው ማለት ነው። የሁለታቸውም ስድስት ስድስት እቃ ነው ያዘዙት። ኪቺን ካቢኔቱም የእቃው ኮልነር የእቃው ቢፌ ማለት ነው። አልጋውም አልጋው በነገራችን ላይ ያው አልተገጣጠመም፣ እዛው ነው ያለው። ያሳያችኋለሁ ኢንሻአላ። ያው እኔ ስለቸኮልኩ ለማየት ዝም ብዬ ያው እንግዲህ ሳየው ለምን አልቅርጽም ዝም ብዬ ነው እንጂ እንግዲህ፣ እየበለጠ ደግሞ ሁሉም እቃ ሲወጣ አሳያችኋለሁ ማለት ነው። እና ማዛዝ የምትፈልጉ ካላችሁ ላይክ ሼር እያረጋችሁ ያረጋችሁ አበረታቱኝ። ኢንሻአላ ሁሉም ነገር እሰራለሁ ባላ ፍቃድ ማለት ነው። ያኔ ትእዛዛችሁ እቀበላለሁ ማለት ነው። እና እንደምትመለከቱት። እዚህ ጋር ደግሞ ያው አልጋዎቹ አልተገጣጠሙ ማለት ነው፣ እዛ ውስጥ ናቸው። ስለዛ ያው ኦልሬዲ ሁሉ ነገር አድቋል። ያው መጨረሻ ላይ ሲወጣ እንደነገርኳቸው የሚቀባባ ነገር አለ፣ ላይ ላይ ማለት ነው። ያው በዚህ መልኩ ሁሉም ቁጭ ብለዋል። ሁለት እዚህ ጋር ደግሞ ምንድና ያለው መሰላችሁ? ቲቪ ስታንዱም እጅ መሳቢያው ሽቦ እና የሆነ አበባ ቀርታለች፣ የሆነ የምትቀባ ነገር አለ፣ እንትን ዲዛይን ማለት ነው። እታች ላይ የሆነ የምትቀባ ነገር አለ። ቲቪ ስታንዱ ላይ ሜትር ከ ጎን ሜትር ከሀያ ነው። የሁለታቸው ሜትር ከ ሜትር የተሰራው እንትኑም፣ ድሬሲንጉም ልክ እንደዛው ሽቶ ማስቀመጫው ማለት ነው። ይሄ ደግሞ ሜትር ከሀምሳ ነው። ኪቺን ካቢኔቱ እንደምትመለከቱት በጣም ነው የሚያምረው። ሀይቃ ነው ምላችሁ ወላሂ። እና እነዚህ ግማሾቹ ዝም ብለው ወጥተው ነበርና እኔ በቃ ስለጓጓሁኝ ነው ወላሂ ሂጅ የቀረጽኩት ማለት ነው። እና ያው ቀስ ብለክ ስራው ብዬው ትንሽ ወራቶች አልፈው ነበር። እና አሁን ደግሞ ያው መውጣት ስላለባቸው ቦታ ምናምንም ስለሚይዙ ያው እንግዲህ ልጁም ሁሉ ነገር ጨርሻለሁ፣ ተረከብኝ ስላለኝ ላወጣቸው ነው፣ ንሻላ በዚህ ሰሞን ቢኢድንላ እንደምትመለከቱት ይሄኛው ጥቁር ነገር ይመስላል። ይሄ እንትኑ ማለት ነው የቲቪ ስታንዱ፣ ግን ብሉ ብላክ ነው። በብሉ ብላክ እንትን ቀለም ነው የተሰራ ብሉ ብላክ በነጭ ማለት ነው። በመጅለሱ ብሉ ብላክ ስለሆነ በሱ እንትን ይሰራ ምናምን ብለውኝ፣ አሁን እንደዚህ ሲታይ ያው እንትን ይመስላል፣ ጥቁር ቀለም ይመስላል ማለት ነው። ግን ጥቁር ሳይሆን ብሉ ብላክ ቃምቅ ማለት ነው። እና በእንደዚህ መልኩ ማሻላ አላህ እጁን ይባርከ። ወላሂ በጣም ነው ያስደስተኝ። ሀቂቃ ነው ምላቸው እና ማሻላ ጥሩ የፈርኒቸር ቤት ነው። ልጆቹም ሰራተኞቹም እሱም ልክ እንደዛ ነው። ቪዲዮ ላይክ ሼር እያደርጋችሁ አበረታቱኝ። ሆባይ ብሼ